መጽሐፍ ቅዱስ በእግዚአብሔር መንፈስ መሪነት የተጻፈ እስትንፋሰ እግዚአብሔር ያለበት፣ ሕይወታችን ደግሞ ሊመራበት የሚገባ ስልጣናዊ ቃል ነው። ይህ መጽሐፍ በብዙ ቋንቋዎች ተተርጉሞ በዓለም ዙሪያ በከፍተኛ ስርጭት የሚሰራጭና ደግሞም ብዙዎች የሚያነቡት ነው። ታዲያ መጽሐፍ ቅዱስ በየቋንቋችን አግኝተን ማንበብ እስከቻለን ድረስ ለምንድን ነው መጽሐፍ ቅዱስ በመጀመሪያ በተጻፈበት ቋንቋ ማጥናት የሚያስፈልገን የሚል ጥያቄ ሊቀርብ ይችላል። እርግጥ ነው መጽሐፍ ቅዱስ በመጀመሪያ የተጻፈባቸው ቋንቋዎች አሉ። ብሉይ ኪዳኑ በዕብራይስጥ እንደዚሁም በአረማይክ፣ አዲስ ኪዳኑ ደግሞ በግሪክ ተጽፏል። ታዲያ እነዚህን ቋንቋዎች ማጥናት ያስፈልገን ይሆን? ደግሞስ ለምን? ይህንን ጥያቄ ለመመለስ አምስት ነጥቦችን እንመለከታለን። በመጀመሪያ እነዚህን ኦሪጂናል ቋንቋዎች ማጥናት የሚያስፈልገን መጽሐፍ ቅዱስ በውስጡ የያዘውን መልእክት በትክክል ለመረዳት ነው። አንድ ሰባኪ አንድ ጊዜ ከአንደኛ ነገስት ምዕራፍ ሶስት ቁጥር ዘጠኝ ላይ ስለ ሰለሞን የጸሎት ጥያቄ እንዲህ ብሎ ሲሰብክ ሰማሁ። ሰለሞን እግዚአብሔርን አስተዋይ አድርገኝ ብሎ ጠየቀ እንጂ መንፈሳዊ አድርገኝ ብሎ አልጠየቀም፣ እዛ ላይ ነው ስህተት የሰራው አለ። እርግጥ ነው መጽሐፍ ቅዱሳችንን በትርጉም በምናነብበት ጊዜ ሰለሞን የጠየቀው እንዲህ ተብሎ ቀርቦልናል። ሕዝብህን ማስተዳደር እንዲችል ለባሪያ አስተዋይ ልብ ስጠው ይላል በትርጉም ስናነብ። ነገር ግን መጽሐፍ ቅዱስ በተጻፈበት በመጀመሪያው ቋንቋ በዕብራይስጥ እደን በምናነብበት ጊዜ አስተዋይ ልብ ተብሎ የተረጎመው ቃል የሚሰማ ልብ፣ ሌቭ ሾሜአ የሚለው ሆኖ እናገኘዋለን። ምን ማለት ነው? ሰለሞን የጠየቀው እንዲሁም ማስተዋልን ወይም ደግሞ መረጃን አደለም፣ ነገር ግን የሚሰማ ልብ የሚለው የሚታዘዝን ልብ፣ የእግዚአብሔርን ፈቃድ አውቆ ለይቶ ያንን ተከትሎ የሚኖርን ልብ ነበር ሰለሞን የጠየቀው። ስለዚህ የሰለሞን ጥያቄ ከመንፈሳዊ ነገር የጎደለ አልነበረም። በትክክል ለመረዳት እንግዲህ የመጀመሪያውን ቋንቋ ማወቅ ለዚህ ጥቅም እንዳለው ማየት እንችላለን። ሌላው በጣም የታወቀውን መዝሙር 23 ን እንመልከት መዝሙር 23 ቁጥር ስድስት ላይ እንዲህ ይለናል በጎነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል የሚል ጥቅስ እናገኛለን እዚህ ላይ ሁለት ቃሎችን ልብ እንበል አንደኛው ምህረትህ የሚለው ነው ሁለተኛው ይከተሉኛል የሚለው ነው እነዚህን ሁለት ቃሎች በመጀመሪያው ቋንቋ በኦሪጂናሉ በዕብራይስጥ ስቱደንስ እናነባቸው ከተተረጎመው ቃል የላቀ በበለጠ ትርጉም ያላቸው እንደሆኑ እንረዳለን። ምሕረት ተብሎ የተረጎመው ቃል ሄሴድ ይባላል። በዕብራይስጡ ሄሴድ የሚለው ቃል ጽኑ ፍቅርን፣ ታማኝነትን፣ በኪዳን የተሳሰረ ግንኙነትን የሚያሳይ ጥልቅ ቃል ነው። ምሕረት የሚለው የትርጉማቸው ግን ይህንን ሁሉ የሚያንፀባርቅ አይደለምና መልእክቱን በትክክል ለመረዳት የሚረዳ አይሆንም። እንደዚሁም ይከተሉኛል ተብሎ የተረጎመው ቃል በዕብራይስጡ ራዳፍ ከሚለው ቃል የመጣ ሲሆን አንድ አዳኝ የሚያድነውን እስኪያገኝ ድረስ እግር በእግር እየተከታተለ እያሳደደ ለመያዝ ያለውን ጽኑ የሆነ ትጋት፣ ቁርጠኝነት የሚያሳይ ነው። ስለዚህ ይህም የበለጠ የመጀመሪያውን ቋንቋ ሄደን ቃሎቹን ስናይ በትክክል ልንረዳው የምንችል ሆኖ እናገኘዋለን። ስለዚህ መዝሙረኛው እያለ ያለው ምንድን ነው? ጽኑ ፍቅር በሕይወቴ ዘመን በሙሉ እግር በእግር ያሳድሩኛል፣ ይከተሉኛል የሚል ሆኖ እናገኘዋለን ማለት ነው። ስለዚህ ይህ አንደኛው ምክንያት ነው። ሁለተኛው ምክንያት ግርታን ለማጥራት ይጠቅመናል። መጽሐፍ ቅዱስን በመጀመሪያው ቋንቋ መረዳታችን ጥቂት ምሳሌዎችን ላንሳ። እርግጥ ነው መጽሐፍ ቅዱስን ስናጠና የመጀመሪያውን ቋንቋን እንኳን ባናቅ ትርጉሞችን አመሳክረን እንድናጠና እንመከራለን። ታዲያ ትርጉሞችን ስናመሳክር የሚገጥሙን ግርታዎች አሉ። ኢያሱ ምዕራፍ አንድ ቁጥር ሶስት ላይ ሄደን በምናነብበት ጊዜ በአዲሱ መደበኛ ትርጉም እንደዚህ የሚል እናነባለን። እግራቸው የሚረግጠውን ቦታ ሁሉ እሰጣቸዋለሁ ይላል። ደግሞ በቀደመው ትርጉም ደግሞ ሄደን በምናነብበት ጊዜ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻችኋለሁ ይላል። የትኛው ነው ትክክል? እሰጣቸዋለሁ የወደፊት ጉዳይ ወይ ሰጥቻቸዋለሁ ያለቀ ጉዳይ? ይህንን ግርታ ማጥራት ምንችለው የመጀመሪያውን ቋንቋ ስናመሳክር ነው። የመጀመሪያው ቋንቋ ጋር ስንሄድ የምናገኘው ነታቲው የሚለውን ቃል እናገኛለን። ያም ምንድን ነው የሚያሳየው የተጠናቀቀን ድርጊት። ስለዚህ እግዚአብሔር ምንም እንኳን ለኢያሱ መጀመሪያ ላይ ገና ያልጨበጡትን ነገርም ቢሆን ግን ሰጥቻችኋለሁ፣ በቃ ያለቀ ነው፣ ተጨብጡታላችሁ የሚል የተጠናቀቀን ድርጊት የሚገልጽ ቃል እንደሰጠ እንረዳለን። አንድ ምሳሌ ለመጨመር እዚሁ ላይ ዘፍጥረት ሁለት ሰባት ላይ ሄደን ስናነብሳለን። በአንደኛው ትርጉም እንደዚህ ይላል ሰውም ህያው ነፍስ ያለው ሆነ ይላል። በሌላ ትርጉም ደግሞ ሰውም ህያው ነፍስ ሆነ ይላል። ታዲያ የትኛው ነው ትክክል? ያለው ሆነ ወይስ ህያው ነፍስ ራሱ ሆነ? አሁንም ወደ መጀመሪያው ቋንቋ በምንሄድበት ጊዜ ግርታን የሚያጠራ ነገር እናገኛለን። ዋየሂ አዳም ለነፌሽ ሀያ ይለናል። ይህም ምንድን ነው? አዳምም ህያው ነፍስ ሆነ የሚል ነው። ስለዚህ ያለው የሚለው ሳይሆን ሆነ የሚለው ትክክል እንደሆነ ግርታን ማጥራት እንችላለን። ሶስተኛው ምክንያት የመጀመሪያውን ቋንቋ ማጥናት የሚጠቅመን አንዳንድ በትርጉም የሚሸፈኑ ነገሮችን ለመግለጥ ምሳሌ የዮናስ መልእክት ላይ ወይም ትንቢተ ዮናስ ሄደን በምናነብበት ጊዜ ምዕራፍ ሶስት ቁጥር ሶስት ላይ ዮናስ ወደ ነነዌ በመጨረሻ ታዞ በሄደ ጊዜ የሆነውን ነገር በሚጽፍልን ወቅት እንደዚህ ይላል። ስለ ከተማዋ ነነዌም ታላቅ ከተማ ነበረች ይላል። ብዙ ትርጉም እንደዛ ነው የሚለው። ግን ወደ መጀመሪያው ቋንቋ ሄደን ስናነብ ሳለ እዛ ጋር አያቆምም። ታላቅ ከተማ ነበረች ካለ በኋላ ለኤሎሂም የሚል ደግሞ እናገኛለን። ይሄ ለኤሎሂም የሚለው ለኤሎሂም፣ ለእግዚአብሔር የሚል ነው። ያ ግን በትርጉሞች ተሸፍኗል፣ አይታይም። በሌላ አነጋገር ቃል በቃል ብንተረጉመው ነነዌ ወይም ነበረች ታላቅ ከተማ ለእግዚአብሔር የሚል ሆኖ እናገኘዋለን። ለእግዚአብሔር የሚለው እንግዲህ ያቺ ከተማ እግዚአብሔር የራሴ አድርጎ የወሰዳት እነሱም ለሱ ሕዝቡ እንደሆኑ የሚያሳይ መልእክት ሆኖ እናገኘዋለን። ያ ብቻ አይደለም። በተለይ ደግሞ አንዳንድ ቃላቶች በተለያየ የዕብራይስጥ ቃል ያሉ ወደ አማርኛ ወይም ወደ ሌላ ሲተረጎሙ አንድ አይነት ቃል ይሰጣቸውና ልዩነታቸው ደግሞ ይሸፈናል። ለምሳሌ ሳላህ የሚለውን የዕብራይስጥ ቃል ስንመለከት ይቅር ማለት ተብሎ ይተረጎማል። ግን ይቅር ማለት ሳላህ ብቻ ሳይሆን ናሳ የሚል ቃል አለ። እሱም እንደዚሁ ከኃጢአት ይቅርታ ጋር የተገናኘ ነው። ግን እቺ ሳላህ የምትለዋ ቃል እግዚአብሔር ብቻ ባለቤቷ የሆነ ቃል ሆና እናገኛታለን ማለት ነው። በሌላ ደግሞ በዘፍጥረት አንድ ቁጥር አንድ ላይ ሄደን ስናለ በመጀመሪያ እግዚአብሔር ፈጠረ የሚለውን ደግሞ እናገኛለን። ፈጠረ የሚለው ቃል እዛ ላይ ባራ የሚል ሲሆን እሱም ሌሎች አሉ። ባና የሚለው መስራት የሚል ነው። ያ ሌሎችም ሰዎች አድሬስ ይደረጉበታል። ነገር ግን ባራ የሚለው ቃል ለእግዚአብሔርና ለእግዚአብሔር ብቻ የዋለ ሆኖ እናገኛለን። ይህንን ትርጉሞች ይሸፍኑታል እና ልናስተውለው አንችልም። እንግዲህ ተመልከቱ፣ ሳላህ ባራ፣ እነዚህ እግዚአብሔር ብቻ በ ባለቤትነት የያዛቸው ጥቅሶች ናቸው። ሰው ሊሰራ ይችላል። የሚፈጥር ግን እግዚአብሔር ብቻ ነው። ሰው ይቅር ሊል ይችላል። እግዚአብሔር ብቻ ግን የሚሰጠው ደግሞ ይቅርታ የሱ የሆነ እንዳለ ከዛ እንረዳለን። እንግዲህ በትርጉም የተሸፈኑ ነገሮችን ለመግለጥ ያግዘናል ማለት ነው። ሌላው አራተኛው ምክንያት ደግሞ መልእክቱን ማጉላት ነው። አንዳንድ የመጽሐፍ ቅዱስ ክፍሎችን በመጀመሪያው ቋንቋ ስናነባቸው በትርጉም መልእክታቸው ከሚጎላው በላይ የመጀመሪያው ቋንቋ ያጎላቸዋል ለምሳሌ መዝሙር ሰላሳ ሰባት ቁጥር አምስትን እንመልከት መንገድህን ለእግዚአብሔር አደራ ስጥ በእርሱም ታመን እርሱም ያከናውንልሃል ተብሎ የተተረጎመው ቃል በዕብራይስጡ ሄደን በምናነበው ጊዜ ቃል በቃል ብንተረጉመው አንከባለው ወደ እግዚአብሔር መንገድህን ደግሞ ጣል ራስህን በእርሱ ላይ እርሱም ይሰራል የሚል ሆኖ እናገኘዋለን። እንግዲህ ተመልከቱ። የመጀመሪያው ቃል ስጥ ተብሎ የተረጎመው በዕብራይስጡ ግን ጋላ፣ አንከባል፣ አንከባል። በቃ ያለህን ነገር በሙሉ ለሱ አንከባል፣ ደግሞ ያን አንከባል ለእጅ ላይ ያለውን። ከዚያስ ራስህን ደግሞ ባታህ የሚለው ታምን ተብሎ የተረጎመው ቃል መጣል መወርወርን የሚያሳይ ሆኖ እናገኘዋለን። ይህ እንግዲህ ስዕላዊ ምስል ከሳች የሆኑ ቃላቶች ሆኖ እናገኛቸዋለን። ያ ብቻ አይደለም ደግሞ በዕብራይስጥ ሀጣት የሚለው ቃል ሁለት ትርጉም ያለው ሆኖ ታገኙታላቸው። አንደኛ ያው ከአማርኛችንም ጋር ይቀራረባል ሀጣት ኃጢአት ሊሆን ይችላል። ደግሞ ኃጢአት የሚለው ቃል የኃጢአት መሥዋዕትም ደግሞ ሆኖ ትርጉም ያገኛል። እንግዲህ ተመልከቱ ኃጢአትም የኃጢአትን መሥዋዕት በአንድ ቃል ውስጥ ሲቀመጥ ይሄ ምንን ያሳየናል? በተለይ ወደ አዲስ ኪዳን መተን ስንመለከት ሳለ ጌታችን ኢየሱስ ክርስቶስ ኃጢአት ሆኖ እንደገና ለኃጢአታችን ደግሞ መፍትሄ የሆነበትን በአንዱ የዕብራይስጥ ቃል ውስጥ እናገኛለን። አያችሁ መልእክቱን እንዴት እንደሚያጎላው የመጨረሻው ምክንያት ደግሞ ውበቱን ለማየት ያግዘናል። በተለይ ብሉይ ኪዳን የተጻፈው አንድ ሶስተኛው በግጥም ነው። ግጥምን ከአንድ ቋንቋ ወደ ሌላ ቋንቋ ውበቱን ጠብቆ መተርጎ በጣም አስቸጋሪ ነው። በመጀመሪያው ቋንቋ የሚታዩ ብዙ ስነ ጽሁፋዊ ውበቶች አሉት። ለምሳሌ አንደኛው መዝሙር 119ን ሄዳችሁ ብታነቡት መዝሙር 119 ረጅሙ መዝሙር ነው። ስምንት ስምንት ስምንት ቁጥሮች ተከፋፍሎ ታገኙታላችሁ። በትርጉማችሁ ላይ በእያንዳንዱ ስምንት ቁጥር ላይ ደግሞ እንደ ርዕስ ነገር አለች። አሌፍ፣ ቤት፣ ጊሜል፣ ዳሌት ይላል። ምን ማለት ይሁን ብላችሁ ጠይቃችሁ እንደሆነ አላውቅም። ነገር ግን እነዚህ በመጀመሪያው ቋንቋ ሄደን ስናነባቸው ሳለ የዕብራይስጥ ፊደል ቅደም ተከተል ናቸው። እያንዳንዱ ስምንት ስምንት ቁጥር በፊደላቱ ቅደም ተከተል መነሻ የተጻፉ ነው። ለምሳሌ የመጀመሪያዎቹ ስምንት ቁጥሮች የመጀመሪያው የዕብራይስጥ ፊደል አሌፍ ይባላል። በአሌፍ የሚጀምሩ ስንኞች ናቸው ስምንቱ። ቀጥለው የሚመጡት ስምንቶች ደግሞ ሁለተኛው የዕብራይስጥ ፊደል ቤት ይባላል። በቤት የሚከተሉ ናቸው። ይህንም በትርጉም ማሳየት አይቻልም። ውበቱን ማየት የምንችለው በመጀመሪያው ቋንቋ ስናየው ነው። ዘይቤያዊ መግለጫዎች በትርጉም በጣም ለመተላለፍ የሚያስቸግሩ ናቸው። ለምሳሌ በጣም የታወቀው ዘፍጥረት ሠላሳ አራት ቁጥር ስድስት ላይ የምናገኘው እግዚአብሔር ለቁጣይ ዘገየ ተብሎ የተረጎመው ቃል በዕብራይስጥ ውስጥ ዘይቢያዊ መግለጫ ነው። ኤሬክ አፓይም ይባላል። ምን ማለት ነው? ረጅም አፍንጫ አለው እግዚአብሔር ማለት ነው። ይሄ ረጅም አፍንጫ እንግዲህ፣ ሰው ሲናደድ አፍንጫው ቶሎ ይቀላል አይደል? የእግዚአብሔር ግን እንደዛ ለመቅላት ረጅም ጊዜ የሚወስድ በትክክል ምስል ከሳች በሆነ ዘይቢያዊ መግለጫ የቀረበ ሆኖ ታዩታላችሁ። የቃላት ጨዋታዎች በትርጉም ለማስቀመጥ ይከብዳሉ። ዘጸአት ምዕራፍ 14 ቁጥር 14 ላይ ግብፃውያን ከኋላ በመጡባቸው ጊዜ እስራኤላውያን ተጨንቀው ሲጮሁ እግዚአብሔር ለሙሴ መልእክት ሰጠው። ምን ብሎ መልእክት ሰጠው? እርሱ ስለእናንተ ይዋጋል፣ እናንተ ዝም በሉ እንዲባሉ መልእክት መጣ። ይህ እርሱ ስለእናንተ ይዋጋል የሚለውን የዕብራይስጡን ቃል ሄደን ስናነበው ይላኼም ላኼም ይላል። እንግዲህ ስሙት ይላኼም ላኼም አያችሁ፣ በውስጡ ያለው የድምፅ ጨዋታ ይላሄም ላኼም። ይህንን ሲሰሙ የእስራኤል ልጆች በጆሮቸው ላይ እያቃጨለ ይላሄም ላኼም፣ ይላሄም ላኼም፣ እርሱ ስለእናንተ ይዋጋል የሚለውን ምን ያህል በውስጣቸው ሊያሰርጽ እንደሚችል ተመልከቱ። አዎ እርሱ ዛሬ ለእኛም ይዋጋል። እንግዲህ እነዚህን አምስት ምክንያቶች ይዘን በትክክል ለመረዳት ግርታን ለማጥራት ደግሞም የተሸፈኑትን አንዳንድ በትርጉም የሚሸፈኑትን ለመግለጥ እውነታውን ይበልጥ ለማጉላት ውበቱን ለማየት የመጀመሪያውን ቋንቋ ማጥናት አስፈላጊ እንደሆነ እንዳመንን ተስፋ አደርጋለሁ። ታዲያ እንዴት እናጥና የሚለው ደግሞ ቀጣይ የሚመጣ ጥያቄ ነው። እንዴት ላጠና እችላለሁ፣ ዕብራይስጥን፣ መጽሐፍ ቅዱሳዊውን ዕብራይስጥ የሚል ጥያቄ ካለን ደግሞ አስደሳች ዜናለን አለን ይኸውም መጽሐፍ ቅዱሳዊውን ዕብራይስጥ በአማርኛ ማጥናት የሚያስችል የመማሪያ መጽሐፍ በአናሲሞስ አታሚዎች ተዘጋጅቶ እነሆ ለአንባቢዎች፣ ለተጠቃሚዎች፣ ለተማሪዎች ቀርቧል። እንደዚህ አይነት መጽሐፍ ከዚህ በፊት ያልነበረ ሲሆን ይሄ መጀመሪያው ነው። ብዙዎቻችን መጽሐፍ ቅዱሳዊውን ዕብራይስጥ ለመማር ዕድል ያገኘነው በእንግሊዝኛ ነው። ያ ደግሞ ሩቅ መንገድ ነው። ምክንያቱም አማርኛና ዕብራይስጥ ሴሜቲክ በሚባል የቋንቋ ቤተሰብ ውስጥ ያሉ ብዙ ተወራራሽ ነገሮች ያሏቸው ናቸው። ፊደላቱን ለማጥናት ይቀላል ቃላትን ለማጥናት ይቀላል። ሰዋሰዋዊ ስርዓቱን ለማጥናት ይቀላል። ስለዚህ ይሄ በአማርኛ የተዘጋጀው መጽሐፍ በእርግጥም የመጽሐፍ ቅዱሳዊውን ዕብራይስጥ ለማጥናትና እነዚህን የዘረዘርናቸውን ብዙ ጠቃሚ ነገሮች መጽሐፍ ቅዱሳችንን ስናጠና ለማግኘት የሚያስችለን ነው። ስለዚህ ይህን መጽሐፍ ለራሳችሁም ወስዳችሁ ከሌሎችም ጋር አብራችሁ ሆናችሁ እንድታጠኑበት መጽሐፍ ቅዱሳዊውን ዕብራይስጥ አውቀን የበለጠ መጽሐፍ ቅዱስን ለማጥናት ያለን ጉጉትና መሰጠት እንዲጨምር ልባዊ ጸሎታችን ነው። እግዚአብሔር ይባርካችሁ።